ያዘኝ ከላዬ ያለው እሱ ደግሞ ስበኬን ብሎ ስበክ አዳምጥ ተማር ብሏል። አንደበቴን የያዘው ጌታ ነው ጌታ ነው። በደሞ የሸፈነኝ ሌላ አይደለም። ማንም ብሎኝ አይደለም ስ ኖ ባዲ እኔን ሌላ ምድር ላይ የኒማኛን አዘዝኩት የሚል አንድ ሰው አታመጭም። አንድ ሰው እናቱ የወለደችው ምድር ላይ ያለ አንድ እናቱ ወልዳው የኒማኛን ያዘዘ ሳይሆን የተንቀጠቀጠለት ነው። ዮኒ ማኛ አፍ ውስጥ አያስገባኝ ነው የሚለምና ያለው ዮኒ ማኛ ተናገረው፣ አለቀለት። እኔን የያዘኝ ጌታ እኔን መያዝ የቻለው አምላኬ ነው። ስለዚህ ጌኔ ጌታ ልጠያቄ ልጠይቅስ ይቀላል፣ ላቋርጠል። አንተ ነህ እንግዲህ ብዙ ጊዜ የምትጠይቀውና የመጀመሪያ ቀን ጌታን ያገኘ ቀን እግዚአብሔር ይመስገን ነበርኩኝና የዛን ቀን ከዛን ቀን በፊት የነበረ ፊሊንግ እና የዛን ቀን የነበረ እንቅልፍ ከዛ በኋላ ቤትህ፣ ልጆችህ፣ ውስጥህ ያለ እንዲህ ብለህ ያው ቋንቋ ባይገልጸውም እንዴት ነበረ የጠየቅኩ ከዛን ቀን በፊት የነበረችዋ ሚኒት ወር ደግሞ ቀንና ጌታን ደግሞ ተንበርክከህ አውል ኔቨር ፎርጌት በእውነት በእውነት የቀራኒዎ ጀግና ዮኒ ተንበርክኮ እጁን ወደላይ አድርጎ ሳየው አይሮን ነው እንዲህ ብዬ ልገልጸው የማይችለው ሀሴት ነው ለምን መሰላችሁ ጀግናዬ ስለሆነ ማለት ነው ኢየሱስ እና የዛን ቀን የተሰማህን እና ለልጆችህ ደግሞ ዝም ብለው ሲያዩህ የሚሉትን ነገር እስኪ ንገረኝ ምን መሰለሽ እኔ በመጀመሪያ የተላከልኝ በውስጥ እውነትን ለመናገር አቡነ ገብርኤልን ዮኒ ማኛ ማርያምን አዋርደው ምትወዳትን አዋርደው ሲናገሩ እንዴት ዝም ትላለህ? ብለው የመሴጅ ማለት ነው ይመጣል፣ ቪዲዮን ይመጣል። ይሁን እንዲህ ብለው አዋረዷት፣ ዮኒ ማኛ ጠጥቅጥልኝ እያለ የሀገር መሴጅ ነው ይመጣል። መቼም አላኩም እንዳትሉ የላካችሁትን አጋልጣለሁ፣ ካስፈለገ አጋልጣቸዋለሁ፣ አላኩም እንዳትሉ እንተዋወቃለን ያንን የላኩልኝና፣ መጀመሪያ ሰማሁት። የሆነ ነገር ውስጤን ዝም በላለኝ። ሁለት ሶስት ቀን ዝም ብዬ በዛ ነገር እያሰላሰልኩ ብቻ ጸሎት አለኝ፣ የሆነ ጸሎት አለ። እግዚአብሔር አምላክ፣ ቆይ መልካሙን ነገር አሳየኝ፣ ክፉን እንዳታናገኝ ብዬ አልኩኝ። ለምን አውቀዋለሁ። እሳቸውን ብረግጥ ነጋሽ ነኝ፣ ታያለሽ እሳቸውን እንዴት ነካት? እንዴት ምን አደለችን? ቤዛይታ ልም አደለችን ብዬ እርግጥግጥ ማድረጋቸው ምንኛ ሰው ተደስቶ በተደገፍኩ ናው። ሌላው ሀሳቤ ደግሞ ኢየሱስን በጣም መወደው አባቴ ነው። ታስታውሽ እንደሆነ ከእንዳልክ ጋር ስንገናኝ ሁልጊዜ ጌም ስንጫወት በጌታ ኢየሱስ ኢየሱስ ነው እሱም የሚለው፣ ከኦርቶዶክስ አይወጣ በፊት እኔ የምምለው ኢየሱስ ነው። እሱ ኢየሱስ ኢየሱስ ኢየሱስ ነው የምንለው ግን ሙሉ ልክ እንደ እንዳልክ አሁን በኢየሱስ ሆኖ ራሱ ጨፍር ነበር ጠጣ ነበር ምናምን ምናምን አለ። በኢየሱስ እያለ በኦርቶዶክስ እያለ ማለት ነው። ኮምፕሊትሊ ሲወጣ ሙሉ ነገሩ አሁን ሱስ የሚባል የለ ምን መዘመር እና ማልቀስ ነው በቃ። ሰው አይገባውም ምን ውስጥ እንዳለ። እኔ ሶሻል ሚዲያ ላይ ሲስተሙን ስለማውቀው ሰው ሙድ እንዳይዝብኝ እንጂ እየየ ያልኩ ባለቀስ ደስታዬን አልችው ፈጣሪ በሚያውቀው ደስታ ነው የሚያስለቅሰኝ ደስታ አለ በጣም እዚህ ላይ ሰው ሙድ ስለሚይዝ አታ አላረገውም እንጂ በደስታ በጣም አንብቻለሁ የደስታ የደስታ እንባን አላውቀውም እ አረው ነው ላይ አላውቀው የልህ የመንቀጥቀጥ ምናምን ደሜ ፈልቶ ላደርገው እችላለሁ እንጂ የደስታ እንባን እኔ አላውቀው አረው ነው ሰው ከዛ አባታችንን ደግሜ ያየ እስቲ ለመናገር እንዲያመጨኝ ደጋግሜ ይልይ አልኩኝ። ደግሜ ሳ እዚህ ቤት አሉ፣ ቃል በቃል ይገፋል። ከዝሆን በላይ የሚገፋ አለ ስለ ኢየሱስ ሲባል ሲሉ እሱ ቃል አስር ይመጣብኛል። ስለ ኢየሱስ ሲባል ከዝሆን የበለጠ ጉልበት አለ የሚገፋ፣ ከፈረስ የበለጠ ጉልበት አለ የሚገፋ ኢየሱስ ጌታ ነው። ዘላለማዊ ዘላለማዊ ነው ያለው ዘላለማዊ ቤዛ ነው። የዓለም ቤዛ ኢየሱስ ነው። የሰው ልጅ ቤዛነት ዘላለማዊ አይደለም። የቅድስት ድንግል ማርያም ቤዛነት አይልም፣ መጽሐፍ ቅዱስ የሚል የለም። ቤዛነት አልተሰጠም ብለው የመጽሐፍ ቅዱስን ቃል ደጋግ የሚሰማው ነው። ከዚህ በኋላ ምን አረኩኝ፣ እኚ አባት ጌታን ሰብከዋል ስለ ጌታ ነው ያሉት ከዛ ደግሞ ተቀጥቅተዋል በተለይ በተለይ ወደ ጌታ እንድመጣ ያደርጉኝ ሮማን ተሰማ እግዚአብሔር ይስጥሽ አባታችንን የሰደበችው ስድብ እግዚአብሔር ይስጥሽ እኔ እኔ ሌባ ዱርዬ የዘረፈ ምን ያለ ቢሰደብ ደስ ይለኛል የጌታ ስም ስለተጠራ የተሰደቡት ስድብ በሷ መድሃን ያለም ይድረስ እግዚአብሔር ይስጥሽ። በቃ የሆኑ ተራ ዱርዬን የማሰደቢያ ስድብ ነው። እንግዲህ በዕድሜ አባት ናቸው። አጥፉ የሚባል አንድ ጥፋት አላጥፉ ኖ ኢየሱስን ስቀለው፣ በርባንን ፍታው አይነት ነገር ነው የተባለ። ማርያም ተመልካ፣ ጌታ ተዋርዶ መታየት ነው የተፈለገው። ይሄ ነው የሆነው። ማርያም ተመልካ፣ ኢየሱስ ክርስቶስ ተዋርዶ ነው መታየት የተፈለገው። ከዛ ወጡ መስቀል ላይ የተሰቀለው የማርያም ደም ነው እያሉ ወጡ። ምን ወጥተው ነው የተናገ የማርያም ደም ነው የተሰቀለው፣ ማርያም ናት የተሰቃየችው፣ ስቃይ በዛ የእሷ ነው ብለው የውሸት መሰከሩ። ህዝቡን አስደሰቱት። ጮሁ። ስብሰባ ተሰበሰቡ። በጌታ ጉዳይ ነው የተሰበሰቡት። ማርያምን እኩል እንዴት አልተደረገችም ተብላ ባሽ የክርስቶስን ቦታ ለሰው ሰጥተው እግዚአብሔር በጸጋው የጠራትን ከነመፈጠሯ ምን እንደምትሆን የማታውቀው ቅድስት ድንግል ማርያም ምንም መሆኗን ትመረጥ አትመረጥ የማታውቀውን ከዛሬ ጀምሮ ትውልዱ ሊያመሰግንኛል አለች። ማ እግዚአብሔር ከመረጣት በኋላ እግዚአብሔር ቅድስናውን በነፃ ከሰጣት በኋላ፣ በነፃ ሪመምበር፣ ከእሷ የሆነ ነገር የለም ነፈን። ከቅድስት ድንግል ማርያም የሆነ አንዳች ነገር በአቅሙ ያደረገችው ነገር ነፈን። ምንም በጸጋ የተሰጣትን ስጦታ ልክ እሷ በፖቴንሻል አድርጋ እንዳመጣቸው አድርገው መስበክ ጀመሩ። ይሄ ያምናል እንዳን የጌታ በመስቀሉ ላይ የተቀበለው መከራ መጫወቻ ነው ያደረጉት መጫወቻ። ቀልደኞች ሆነው ተገኙ። አንተ ማን የተሰቀለው መሰለ እያለ ቃል በቃል እያሾፈበት በክርስቶስ ማን መሰለ የማርያም ደም እኮ ነው እያሉ እንደዚህ እየተዘባበተ እየተውረገረጉ ነው የሚናገሩት። አባቶች ያማል። በእውነት አመመኝ። የዛኔ የክርስቶስ ማንነት እኔ ላይ ተገለጠ። ተገለጠ ሰራ አልኩሽ። ምድራዊ ክብር ይሻለኛል? የኢየሱስ መሆን ይሻላል? መምረጥ ነበረብኝ። ምድራዊ ክብር እንዳልኩሽ አባታችንን ሙልጭ አድርጌ ሰድቤ አዋርጄ አንተም ብሎ አባት የኔንና ምናምን ምክንያቱም ክብሩ ይስዋ ናትና ልጁ ስለ የኖርኩ ሰው ነኝ። ያቺን ስለያዙ በሱ ሊጠቀሙ ሲፈልግ ጌታ ኢየሱስ ክርስቶስ ግን በክብሩ እንደማይደራደር በእኔ ላያሳይ በክብሩ እንደማይደራደር። ኢየሱስ ጌታ ነው። ኢየሱስ የደም ዋጋ ነው። በደም ነው የተገኘሁት። ማንም የሚቀልድበት ጌታ የለኝም። ኖበ በኢየሱስ ደም ነው የኖርኩት እኔ። በኢየሱስ ማንም ሊቀልድ አይችልም። ኢየሱስ ጌታዬ ነው። እስከ ቀራኔው ነው የምከተለው። ዳስመፋታ እስከ ቀራኔው የምከተለው ጌታ ነው ያለኝ። ያንን ጌታ ነው ገብቶሻል። በጸጋ በስጦታ ለቅድስት ድንግል ማርያም ለሁሉም በስጦታ የሰጠውን ልክ በችሎታቸው ያደረጉት የሚመስሉ ጨካኝ ሰዎች አሉ፣ ጨካኝ ሰዎች ጌታ በስጦታ የተሰጣቸውን መስዋዕት ሆነዋል ይላሉ። ሁ ለማን ነው መስዋዕት የሞከው? ሁ ለማ ለማን ነው መስዋዕት የሆናችሁት? ቴል ሚ ዋን ፐርሰን። ለሰው መስዋዕት የሆነ ለሰው ልጅ መስዋዕት የሆነ አንድ ሰው ጥራልኝ። እቲስ ኖባዲ ነን ለሰው ልጅ መስዋዕት የሆነ አንድ ሰው የለም። ኖበሪ እናቴ መስዋዕት አትሆንም። አባቴ መስዋዕት አይሆንም። ወንድም አይሆንም። ስሞት ይቀብረኛል። ኖበሪ ነን ልጇ መስዋዕት ሲሆን ቅድስት ድንግል ማርያም አልቅሳን የቀበረችው ተሱጅ ድድ እንደ ሌላው አልቅሳን የቀበረችው አብራ አልሞተች አብረው አልሞተችም አብራው አልሞተችም። ሞትን ድል አድርጎ የተነሳው ክርስቶስ ብቻ ነው። አብራ እንደሞተች አብራ እንደተሰቃየች። ልጠይቅሽ፣ አንድ ነገር። እንኳን እሷን አይደለም ስሟን ስትጠሪ ሰምቻለሁ፣ ገብርኤላ ገብርኤላ። ልጅሽን ስትወልጂ ተደሰትሽባታል ወይስ ተከፍተሽባታል? እግዚአብሔር ይስጥሽ። ቅድስ ድንግል ማርያም መከረዋን በልታለች ብለው እቃቃ ሲጫወቱ አየው እቃቃ ከአንቺ የሚወለደው ኢየሱስ የዓለም ጌታ ነው ተብሎ የተነገራት እናት በፌሽታ ጣራ ደብሳ ምት እየተመለሰች እናት በጣም በደስታ ያበደች እናትን ስቃ በስቷል እኮ ጌታን ወልዶ ነው ሰው የሚሰቃየው ኢየሱስን ተወልዶ ነው የሚሰቃየው እንኳን ተወልዶ ሳና የምናምነው በደስታ ሰክረናል ሳና የምናመልከው በደስታ ሰክረናል። እንኳን ወልዳው አቅፋው የዓለም ንጉሥ የሆነውን ወልዳ የኖረችው እንኳን ሊከፋት ልታለቅስ ልትሰቃይ